እርዳታ ያስፈልገኛል። አዎ እርዳታችሁ ያስፈልገኛል። ምክንያቱም ወንዶች እናንተን ጠልተው እኔን ማየት አለባቸው። ትሁትዬ፣ እንግዲህ ምንም ማድረግ አልችልም። ወረቀቱን ቀድጄ ልጥለው ነው፣ ያገኘ ሰው ደግሞ ገጣል ምናምን ብሎ፣ እኔ ምንም ማድረግ አልችልም። አባዬ፣ በጣም እወድሃለሁ በጣም ግን አሁን እንደባዳ ጠፍቼ ልሂድ ነው። አይቱት በፍቅር አትጂ ስንላት እሷ ሰበብ ፈጥራ ለመሄድ ሞከረች። ድሮም ባዳ ባዳ ነው የሚባለው እውነት ነበር። አልተመለሰም እና በጣም ጨንቆኛ የሆን ነገር እንዳሁን ብዬ ፈርቻለሁ። እንዴ እስካሁን አልተመለሰም እንዴ? አልተመለሰም። በጣም ጨንቆኛ ስልኩ ደግሞ አይሰራም። ምን ፈለግሽ? የት ሰው የችላ ሰው አራይ ምን ላድርግ። ቲና አሁንም አላረፈችላቸውም። ጸባይዋን በመቀየር መልካም ሴት በመምሰል እዛ ቤት የተከሰተች ቢሆንም አሁንም አባባ እንዲታገት ከፍተኛውን ሚና ተጫውታለች። ትናፍቃሪ አባባ እንዲወገድ አድርግልኝ እንጂ ሌላው ነገር ቀላል ነው። እኔም ትሁትን ይዝልሃለሁ በማለት ትሁትን ልትጠፋ ከነበረችበትም እንደምን ማባብላ ልታስቀራ ትችላለች። ትሁትም ቲና ሙሉ በሙሉ እየቀረበቻ ስለመጣች አምናታለች። ምንም አይነት ጥርጣሬ እየታይባት አይደለም። አፍቃሪዋም ትሁትን አጥቼ መኖር አልፈልግም፣ ና እንደምንም ብለች ጠብቀሽ እጅ አስገቢልኝ ብሏታል። ና በኩል ካሌብ እንደሚወዳት ተናግራለች። ካሌብ ማለት ማን ነው በማለት ስለ ካሌብ ማንነትን መጠየቅ ፈልጓል። ካሌብ የእሷ ባለቤቷ እንደሆነና አብረው በትዳር እንደሚኖሩ ነግረዋለች። አንቺ ባለትዳር ሚስቱ ሆነ ሳለ ለምንድን ነው ትሁት ጋራ የፍቅር ግንኙነት እንዲመሰርቱ የፈቀድሽላቸው? በማለትም እርሷንም በጥፊ ሊያጠናግራት ነበረ። በስተ መጨረሻም እንግዲህ በቤታችን ውስጥ ብዙ ነገር የተፈጠረ ነገር አለ፣ ምንም ማድረግ የማችልበት ደረጃ ደርሼ ነው በማለት ለትሁት አፍቃሪም ነግረዋለች። የትሁት አፍቃሪም ትሁት አፍቃሪ ማንቺ የምትፈልገውን ነገር እንዳደርግልሽ ትሁትን በደንብ አድርገሽ አግባብቶች ወደኔ አምጪልኝ ብሏታል። አሁን ላይ ቲና እያስመሰለችና ለትሁት በጣም መልካም ወዳጇ በመምሰልም እየታየች ትገኛለች። እስከ መጨረሻም ተንኮለኛዋ ቲና አባባን እንዲታገትና ና እንዲወግ ተላለፈችው ትዕዛዝ የተነሳ አባባን ክቡኛ ይዞታል። አጋችስ በአባባ ላይ ምን አይነት እርምጃ ሊወስዱባቸው ይችላል? እጅግ በጣም በሚያሳዝን ሁኔታ አሁን መልሰው እንዲታገቱ ሆኗል። ከቲና አጋች ወደ ትሁት አፍቃሪ ተዛውሯል ማለት ነው። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩ የትሁት ድራማ ክፍል ሃምሳ ሁለት ምን አዳዲስ ትዕይንቶች አሉ አብረን እንመለከታለን። በዛሬው ክፍል እንደተመለከትነው ትሁት ጠፍታ ወደ ሀገር ቤት ወደ ቤተሰቦቿ ልትሄድ አስባ ነበረ። ይህ ቅዷ ግን በሌሊት በመሆኑ የተነሳ ሊሳካላት አልቻለም። ቲና መልካም ወዳጅ በመምሰል እንዴት በጨለማ ትሄጃለሽ? አንቺንስ ከዚህ ቤት ሊያሸፍትሽ የሚችል ምን አንዳች ነገር ተፈጠረ? በማለትም ሀሳቧን እንድትቀይርና ህይወት የነበረችበት ቤት እንድትቀጥልም አድርጋታለች። ታዲያ መኝታ ክፍልም ተከትላት በመግባት ያገኘችውን ወይም የያዘችውን ደብዳቤ ማንስታ ለምን ምን ገጥሞች ነው ማነስ ነው የሚያሳድድሽ እያለችም ነግራታለች። ህይወትም ማንነቱን በደንብ ባት ነግራትም፣ ነገር ግን እጅግ በጣም አስቸጋሪ ሁኔታ ላይ እንዳለች እና ከዚህ ቤት በዚህ ሁኔታ መቀጠል እንደሌለባት ነግራታለች። በፍጹም በዚህ አይነት ሁኔታ አትሄጅም በማለትም እዛ ቤት እንድትቆይም አድርጋታለች። ካሌብን በባለፈው ስላስቀየምኩሽ በጣም ይቅርታ፣ እኔ ለአንቺ ብዬ ነው ሴት ልጅ ስለወንሽ አንዳንድ ነገሮች ከመድረሳቸው በፊት ለጥንቃቄ በሚል ላይ የተናገርኩሽና ይቅርታ አድርግልኝ በማለት ይቅርታ ጠይቋታል። ትሁትም ያን ያክል ቂም እንዳልያዘችበትም ገልጻለታለች። ግሌውም ትሁትን ስለምትወዳት ነው አይደለ የምትቀናባት? ለምን ሰው ጋር ይዋት በሚል ለምን ተቆጣባት በማለትም ጠይቀውታል። ካሌብም እኔ ክህትነት ያለፈ ትን በፍቅር አስቢያት እንደማላውቅና እንደዚህ አይነት ስሜት እንዳልተሰማኝ እገልጻለሁ በማለት ለአባቱ የተሰማውን ስሜት ለመደበቅ ሞክሯል። ለምን እንደተለመደ ወደነ ካሌብ ቤት በመምጣት ካሌብን ሰላም ልትለው ስትል ዳንኤል ከአጠገቧ ተቀምጦ ስለነበረ ወዲያውኑ በፍጥነት በመነሳት ሰላም ሊላት ሲል ኤደን ግን ያን ያክል ፍቃደኛ አልነበረችም። ዳንኤልም ከኤደን ያየው ፊት ጥሩ ስላልነበረ ወዲያውኑ ነበረ ትቶ ወደ ኩሽና ያመራው። ታዲያ ሳታስበው ዳንኤል እዛ ቤት ስላገኘችው በጣም የተበሳጨችም ትመስላለች። ካሌ ሁላስተዋላችሁ እናንተ ልጆች ፌንት የምትነቅሎት ትመስላላችሁ። ለማንኛውም ወደ ነበረ ማንነታችሁ ተመለሱ በማለትም የመንለዳቸው ነበረ እኔንም ኤደን ጥሩ ፊት ስላልሰጠችው ወደ ኩሽና በማምራት የተፈጠረውን ለትሁት እየነገራት ነው። ኤደን መታ እንዴት አባቷን ያማረባት በጣም ውብ ና ድንቅ ሆናለች። ይችን ሴት ግን እንዴት አድርገን ወደ ራሴ ለመልሳት የምችለው ያለም እየነገራት ነበረ። ታፍቃሪም የቴና አጋች የነበረው ጋፊት ለፊት በመገጣጠም አንተ ማነ ከየት ነው የመጣኸው? እየተባባሉን ተጠያይቀዋል። ይህ የሰማይ ስባሪ የሆነ ሰው ግን አቅመ ቢስ መሆኑን ዛሬ ላይ ተመልክተ ነዋል። ድርሻው ምንድነው በማለት ጠይቆት ነበረ። እሱም ምንም የሚያገባ ነገር የለ በማለት ክፉና በጎ እየተመላለሱ ሳለ እስከ መጨረሻም ብየቱ በየቱ ታፍቀሪ የሆነ ሰው በቦክስ ቢለው እዛው ጥቅልል ብሎ ይወድቃል። እስከ መጨረሻም እንደምንም ከወደቀበት ተነስቶ ተንደፋድፎም ከዚህ ሰው ዱላ ሊያመልጥ ችሏል። ከዚህ ሰው ጋር ቃል በተገባቡት መሰረት አብረን እንሰራለን ስላላት ወደዛ ቤት እየተመላለሰች ነው ት ደብዳቤ ጽፋ በማስቀመጥ ወደ ሀገሯ ልትሄድ እንደሆነና እሷ እንዳስቀረችም ተናገረች። ይህን የሰማው የትሁት አፍቃሪ በፍጹም ልታደርገው አትችልም፣ በደንብ ጠብቂያት፣ ካለበለዛ ይህንን እቅዷን አንድ ቀን ታሳካዋለች። ወይልሽ ትሁት ያንን ቤት ለቃ ብታመልጥ ደግሞ ብዙ ጊዜ አድራሻዋን አጥፍታ ነው የምጠፋው። በብዙ ፈተና ነው ያገኘዋት በማለትም እንዲህ በቀላሉ ሊያገኛት ስለማይችል አሁን ቲናን እያስጠነቅቃት ነው። ቲናም እሺ እኔስ በበኩሌ እየተወጣው ነው፣ አንተ በእኔ በኩሌ ያዘዝኩህን ምን ሰርተልኛል በማለት ጠይቀዋለች። እሱም የምትፈልገውን እሰራልሻለሁ በማለት ቃል ተገባብተውም ይለያያሉ። አባባም ትሁትን እያስጨነቃት ያለው ምን አይነት ነገር እንደሆነ እየጠየቋት ነበረ። እሷ ግን በግልጽ ለመናገር ያን ያክል ፍቃደኛም አልነበረችም። ይልቁንስ ወደ ውጭ ወጥታ ሱቅ ደርሳ ስትመለስ በኋላ እየተከታተላት የነበረው አፍቃሪዋን ለመራቅ ስትል ሩጫዋን የቀጠለችው ትሁት ፊት ለፊቷ ያጋጠማት ካሌብ ነበረ። ካሌብ ለምን እንደተደናገጠችና ለምን እየሮጠች እንደሆነ አልተገለጠለትም። ከፊት ለፊቷ ምን አስደንግጦች ነው? ማንስ ነው የሚያሮጥሽ? በማለት እየተከታተላት እንደነበርና ያለችበትንም ሁኔታ ለማወቅ ቢጠይቃት፣ እርሷ ግን እንደውም ድንገት መጥተህ አስደነገጥከኝ በማለት ማለት እራሱ ካሌብንም ወቅሰዋለች። ካሌብን እስከ መጨረሻ መጨረሻው ምንድነው የሆንሽው ልትነግሪኝ ትችያለሽ እያለም ሲያስገድዳት ነበር። ምንም እንዳልተፈጠረና የለቆንስ ከሌቦች ሽሽት እንደሆነ ራሷን ለመጠበቅ እንዳሰበችም ተናግራለች። እና ቱት የጻፈችውን ደብዳቤ አግኝታ አንብባዋለች። በእናንተ ሁለት ሴቶች ምክንያት ይኸው እኔ ያገባሁት ካሌብ ሊርቀኝ ሆኗል። እዚህ ከኔ የራቆ ያሉ ወንዶች ወደ እኔ ይመጡ ዘንድ እናንተ ታስፈልጉኛላችሁ። ትሁትና ኤደን እናንተን ጥሎብኝ ህይወቴ ተዘበራረቀ። ለማንኛውም ይህን ደብዳቤ ቆራርጬ ጠየዋለውኝ ገኘ ሰው ገጣጥቦ ማንበብ ይችላል በማለት ይህን ደብዳቤ ካነበበችው በኋላ እዛው በረንዳ ላይ ወሩረዋለች። አባ መጽሐፍት እያነበቡ ነው ትሁት መታ ወንበር ላምጣለ ሆይ በማለት ይቃቷለች ታዲያ ወንበሩን ለማምጣት ወደ ሳሎን በምትመጣበት ሰዓት ና አንብባ ይጣለችውን ወረቀት አግኝተዋለች። ይህንን ወረቀት አባዬ እያነበቡት ነው፣ ትኩረታቸውን በጣም ስቦታል። እንግዲህ እኔና አባዬ ወደ ቤታችሁ ከመጣ ጀምሮ እንደ አባቴ የመይህ በጣም እወዳለው በጣም አድርጌ በተለይ የቲናን ክፋት እንዲሁ እየተጋፈጥን እዚህ ደርሰናል። ግን የኔ ችግር ለእናንተ ሊተርፋችሁ ሆነና ሊሄድ ግድ ሆነብኝ ማንኛውም ከእንግዲህ በኋላ ቤታችሁን ትቼ ሄጅ አለውኝና የት ሄደች ብላችሁ እንዳትፈልጉኝ እንዳንድ ሰራተኛችሁ እርሱኝ በማለት ይህንን እንደ ደብዳቤ እንደ ጻፈች እና እንደ ሄደች አድርገው የሚያስባለሁ። ባም ይህንን ደብዳቤ አንብበው ከጨረሱ በኋላ ድሮስ የባዳ ነገር በፊት በህመም አመካኝተን እንድትቀርብ እና ድርጋት ዛሬ ደግሞ ሌላ ዘዴ ዘየደች በማለት በጣም ተናደው ነበር። ትም፣ የሚጠጡትን ሻይ ቀድታ ስትመለስ አባዬን አላገኛቸውም። በጣም ተናደው ስለነበረ ወደሆኑ ከቤት ነው የወጡ። በበኩሏ ከኔ ጋር መፋታት ትፈልጋለህ ወይ? ከኔ ጋር መፋታት የምትፈልግ ከሆነ አንዳንድ ቅድመ ሁኔታዎች ልታሟላልን ግድ ይልሃል በማለት እያዘዘችው ነው። አንቺ የፍች ጥያቄ አቀረብሽ ማለት ከጀርባሽ የሆነ ነገር አሲረሽ ይሆናል እንጂ እንዲህ በቀላሉ የምትፋቸው ሴት አይደለሽም። ለማንኛውም ምን ተንኮላስበች ነው እያለም እያዋራት ነው። በዚህ ሁኔታ ትሁት አባይ እንደዋዛ ሩበት ምክንያት ስላጨናነቃትም ወደ ካሌብ በመሄድ ባባ እንዳልተመለሰም ነግራዋለች። ይህኔ ቲናም ወደ ውጭ በመውጣት ያዝልኝ፣ እርሱ ሞተ ማለት ለኔ በጣም ትልቅ ግልግል ነው በማለት መወገድ አለበት እያለችም እያዘዘችው ነው። የትሁት አፍቃሪም በሚገባ ያልሽኝን ተገብራለሁ እያላትና ነገራት ነበረ። ይህ ሆነ ማለት ነገሮች እጅግ በጣም አመች ናቸው። አባባ ሞተ ማለት ባለቤትነቱ የዚህ የካሌብ ይሆናል። ካሌብ ሆነ ማለት ደግሞ እኔ የሰማንያ ሚስቱ ስለሆንኩኝ ሀብት ንብረቱ በራሴ ስም ይዛወራል እያለች ነገሮችን እያመቻቸች ነው። ምን ስታመቻች ትሁት ታዳምጣት ነበረ። በስከመጨረሻ ማጋቹ በታዘዘው መሰረት አባባን ከወደ ጀርባው በመምጣት ምነካ አድርጎታል። እስከ መጨረሻም አባባ ሳያስቡት የጥላት እጅ ውስጥ ገብተዋል። በሚቀጥለው ክፍልስ አባባ ከእገታ ያመልጣሉ ወይስ እንደተባለው አሁንም በዛ ሰው ስቃይ ውስጥ ሊቆዩ ይችል ይሆን? የትሁት አፍቃሪ በእርግጥ እኔ የምፈልገው ትሁትን እንጂ ነፍስ ማጥፋት አልፈልግም በማለት ተናግሯል። ዛሬ ላይ ቲና ምናልባትም ገፋፍታ ወደማይሆን ደረጃ ልታደርሰው ትችል ይሆን ቤስ ደግሞ ራርተውላቸው አባባን ይለቁት ይሆን? በሚቀጥለው ክፍል ምን አዲስ ትዕይንት እንመለከታለን? ተከታትዬም አቅርብላችሁ ይሆናል። ለዛሬ ትሁት ክፍል 51 ይህንን ይመስል ነበር። ለቻናሌ አዲስ የሆናችሁ ላይክ ሼር ሰብስክራይብ በማድረግ ቤተሰብ እንድትሆነው በትህትና እየጠየቁ እዚሁ ዝው ተሰናበትኳችሁ። ባይ ባይ።